ነጸብራቅ አንድ ኢየሱስ ፈሪሳውያንን የገሰጸው ለምንድን ነው? ሁለት የበለጠ አስፈላጊ የሆነው ምንድነው፣ ፍትህ ወይስ አስራት? ሶስት መልክ ከውስጥ ንጽህና የበለጠ ዋጋ አለው? አራት በየቀኑ ልባችንን ማጽዳት የምንችለው እንዴት ነው? እንጸልይ። ጌታ ኢየሱስ ሆይ ፍትህን፣ ምህረትን እና ታማኝነትን ችላ እንዳልል እርዳኝ ልቤን ከትዕቢትና ከግብዝነት አጽዳ። ለአንተ በእውነት አስፈላጊ የሆነውን ዋጋ እንድስጥ አስተምረኝ። በውጫዊ ገጽታ ላይ ብቻ አላተኩር። የነፍሴን የውስጥ ክፍል በእውነት አጽዳ። በትሕትናና በፍቅር እንዲሄድ ምራኝ። ሕይወቴ የስምህን ቅድስና ያንጸባርቅ። ማቴዎስ 23 26 እናንተ ግብዞች የኦሪት ህግ መምህራንና ፈሪሳውያን ወዮላችሁ! ከአዝሙድ፣ ከእንስላልና ከከሙን አስራት እየሰጣችሁ በህጉ ውስጥ ዋነኛ የሆኑትን ማለትም ፍትህን፣ ምህረትንና ታማኝነትን ግን ንቃችኋልና፣ እነዚያን ሳትተው እነዚህን ማድረግ በተገባችሁ ነበር። እናንተ የታወራችሁ መሪዎች፣ ትንኝን አጥርታችሁ ትጥላላችሁ ግመልን ግን ትውጣላችሁ። እናንተ ግብዞች፣ የኦሪት ህግ መምህራንና ፈሪሳውያን ወዮላችሁ! የጽዋውንና የወጭቱን ውጭ ታጸዳላችሁ፣ በውስጣቸው ግን ቅሚያና ስስት ሞልቶባቸዋል። አንተ እውር ፈሪሳዊ አስቀድመህ የጽዋውንና የወጭቱን ውስጥ አጽዳ፤ ከዚያም ውጭው የጸዳ ይሆናል።